ዞሮ ዞሮ ምንም ብትመስል ቲክቶክ ሰው አረጋት። ወይኔ አምላኬ፣ የተሸውደናል ወይ አምላኬ፣ እንደዛ የሚሉ ኋላ እውነትሽን እኮ ነው። እነሱ ላይ ነው። እዛ እኮ ምንም ቆ የሚታወቅ እኮ ቤታዬ እኔ ሲጨፍሩ ራሱ እንደ ዘፋኞቹ እኩል እኮ ከመድረክ ወጥቼ እኮ የምታይ ሰው ነው። ልክ ሲያን እንደ አዲስ እንደ አዲስ ወይ ወይ እኔ እኮ በጣም ነው የሚገርመኝ። ማምላክ እኔ ማያገኙን ከም መማር ይ አበሻ ነውመማር እንዳማረብኝ እዚህ ልቀመጥ እንዲ እኔ አበሻ አላገኝ ማስክ ምናምን የምታደርጋለች፣ አሪፍ ኮፍያ ታደርጋለች። ይህ እዛ አንዱን ጎረምሳ እንጂ እንደዚህ እንኳን አላገኘሁት። አንቺንማ አገኝቻለሁ። ምንም ምንም ነው ማታርፊው እኮ ፎቶ በመነሳት ምናምን እኮ እዚህ ከባድ ነው። ማን ነው ባታቸው ፈቀደላቸው ፎቶ። እኔ ፎቶ ስለወደድሽ ስላከበርሽ ያመሰግናል። እኔ ግን ፎቶ እንደዛ ነው የምንለው። መማር አንቺ ምን ታደርጋለሽ? ፓፓራዚ ማ ይኖራል በሳው ወይ አንቺ እያደርሽ እንትን ሰዓት ፎቶ እንነሳም ላነሳም ሰዓት የሆነ ሰው ያቀፈሽ የሳመሽ የሆነ ሰው ፎቶ ያነሳሻል። ስለዚህ የእውነት ወይ አዎ፣ በቀንት ተበላሽተናል ማለት ነው። መማር አንዳንዱ ቻርጅ ፖላይት የሚጠይቁሽ ፎቶ። በጭራሽ ጋይ በጭራሽ እንዳታስቡት። እኔ በእውነት ከብዙ ሰዎች ጋር መደባደብ ይመስለናል። መማር እንጃ

መማረን አየዋትኝ መማረን አየዋ መማረን አየዋትኝ አገኘዋት ይሉና ማለት ነው። አንቺ አመልኳ አይመሳሰልም። እንዴት አወቃችኋት? እኔኮ እንዴት አወቅሻት ነው እኮ። ካልተስመ አንድ ሰው ካልተመሳሰለ እንዴት ስሟን ጠራት? እንዴት አወቅሻት? መምጣቷን ማየት እንዴት አወቅሻት ነው። ግን ሰውን የሚፈልጉ ገባን ነው። እኔ አንቺን ላገኝሽ እመጣለሁ። ምን ይሁን ወጥ፣ ከዛ ቪዲዮ እንሰራለን ሰውን እኔ አሁን ከለር ያ አይደለም። መማር ገባሽ ዛሬ እንዳሁም የከለር ነው ያደረኩት የኔ ከለር ይሄ ነው። መማር

ጸጉርሽን የት እንዳገኘሽው ነገሪን። ቤታዬ እዚህ ጥቁሮቹ ጋር የገዛውት፣ እንኳን ፖስትላችኋለሁ። እንትኑ አለኝ መሰለኝ አይ ቲንክ ፒንክ ላይ ምን ምናምን የሚል ቆይ፣ ፈልጌ እንትን እላቸዋለሁ። ቅድም እዚህ ነበረ። ቆይ መዝሙር ልዘምርላችሁ፣ እንዳትስቁን። የኮ መከራ ናየው እኮ እኔ ምንም ያለ ድኩበት የለም። እግር ኳሶች አይደለም፣ እስራኤል ሄጃለሁ

በሽንት ለያ እያነበብኩ ነው የምላችሁ። ባለ ሁለት አይን በጣም ባለሁለት አይን በጣም ነው የምወደው ባለሁለት አይን እየፈለግኩ አይ ሙሉን አልችሎማ ማን ነው ይ ዘማሪማ? በሆን ጥሩነበስ ባለ ሁለት ምን ነው አንቺ ለክፋቱ እንትን እንብያለኝ እ መማር ኦኬ እሺ፣ ሙሉን አለ አይደለም፣ ሙሉን አጠቸው ነው በግማሽ ነው ያለው፣ ወይ እናንተ ተጨረሱት እኔ

ነጠላ ይኸው ነገር እንዳትፈልጉኝ፣ ልብስ ነጠላ ነው። ነጠላ ሰውዬ ችግራችሁ ይሄ ነው። መዝሙር መዘመር ማልፈልገው ለዚህ ነው። አቃቄል አታውጡ። ነጠላ ሆነ ምን ሆነ እግዚአብሔር ልብ ነጠላ ካላችሁ ትቻችሁ ነው የምወጣው። ነጠላ ስለሌለኝ እንደምትረዱኝ ተስፋ አደርጋለሁ። በቃ ተዘመረ በቃ ነጠላ እያላችሁ

ቤቴ ተባረከ በኢየሱስ ክርስቶስ፣ ቤቴ ተባረከ በኢየሱስ ክርስቶስ። ባለውለታይ ባለውለታይ ከአመድ ያነሳኸኝ ከጥቢያ ተጥዬ ተመስገን ጌታይ ድንጋይ የጨበጡ ፈራጆች ከበ ነውሬ ዘርዝረው ጌታ ፊት ቆሞኝ ፈረደችባቸው ኃጢአትን በነሱ በሰላም ብሎ ምሮኛል ንጉሱ፣ በሰላም ብሎ ምሮኛል ንጉሱ። ባለውለታይ ባለውለታይ፣ ካመድ ያነሳኸኝ ከጥቢያ ተጥዬ፣ ተመስገን ጌታይ፣ የማምነውን አምላክ አውቀዋለሁኝ።

እ ዘማሪ ብንል ሽሻወይ ኮመንቱ እንዳለ ጎበዝ ጎበዝ ጎበዝ ጎበዝ ነው። ማርያምን ረክ መማር ብታይ በቃ ምንም እኳ አልተቆራረጠም። ራሱ ዝማሪ መላእክትን ይሄ ነገር ሲበሉኝ ከዝማሬ በኋላ ስድብ የለም ወይ? ነው ዛሬ የለም። ዛሬ ብለሲንግ ነው። በዚህ መማረቻው ብዬ ነው መዝሙር መዘመር

ፕራይፈር አስእኔ ስ ቤታ ነች። እኔ ሁሌ እንለማመድ አለው እላለሁ። ምንም ነው የማልለማመዱ። እስኪ አንድ ቀን ዘምርላቸዋለሁ። እኔ ዛሬ በቤታ እንግዲህ ተዘምሯል፣ ተባርኳል። ኖ ጎቡ በጣም ጎበዝ ነች። ኖ ጎቡ እስኪ ገባ ገባ በሉ።